ሰላም ጤና ይስጥልን ውድ ቻናላችን ተከታዮች እንዴት አላችሁ? እያል ኤም ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማረኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎች የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥ ነው ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት በሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣነ ፊደላትን በእንግሊዘኛም በአማርኛም ስንጽፍ እንዴት እንጽፋቸዋለን ወይም ደግሞ እንደ ሰ ማንናት እምትነበብ እንደ ሸ ማንናት እምትነበብ የሚለውን እያንዳንዱን በእንግሊዘኛና በአማርኛ ሀ ሁ ፊደላትን በእንግሊዘኛ ፊደሎችና በአማርኛ ፊደሎች ነው ይዘንላችሁ የመጣን ለቻናሉ አዲስ ስለሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ አድርሱልን። በኦንላይን ባጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትሳፕ በማንኛውም ሶሻል ሚዲያ ደውሉልን። ወደ ትምህርታችን ወደ ቪዲዮአችን ስንገባ እቺ ማናት ሰ ሱ ሲ ሳ ሴ ስሶ እስቲ ሰ ሱ ሲ ሳ ሴ ስ ሶ። ይህንን አማረኛውን የአማረኛ ፊደሎች የምትፈልጉ የአማረኛ ፊደል የእንግሊዝኛ ፊደሎችን ወይም ደግሞ እንግሊዝኛ ሌተሮች የምትፈልጉ ደግሞ የእንግሊዝኛዎችን ስታነቡ የአማረኛውም ተመሳሳይ ነው ማለት ነው። የሚለያየው ሌተር ነው እንጂ ተመሳሳይ ነው። ለምሳሌ ይሄን ስናነበው ሰሱ ብለን ነው እናነባው። ግን እንደ ሰ ምትነበብ ማናት? ስለዚህ ጋር ኤስ ኢ ሰ ኤስ ኢ ሰ ኤስ ዩ ሱ ኤስ ዩ ሱ ኤስ አይ ሲ ኤስ አይ ሲ ኤስ ኤ ሳ

እያለ እያንዳንዳቸው እናያቸዋለን ወይም ደግሞ እናነባቸዋለን። ለምሳሌ ሴ ስንል ኤስ አይ ኢ ሴ ብለን እናነባዋለን ማለት ነው። ስለዚህ ይህኛውና ይሄኛው ተመሳሳይ፣ ለምሳሌ በዚህ ምንጽፈውን በዚኛው መጻፍ እንችላለን ማለት ነው። እስከ አናባቢው ከዚህ ላይ ኤስ ማትቀየር እንደ ሰ ምትነበማነች ማትቀያየር ኤስ ነች። ሌሎች ይቀያየራሉ። ው ዩ ይ ተቀያይረዋል ማለት ነው። ግን ኤስ ግን ምንድናት? ቋሚ ናት። ወይም ደግሞ አጥቀያየረ ማለት ነው። እቺ ደግሞ ማናት? ደግሞ ሸ ነች። ሸ፣ ሹ፣ ሺ፣ ሻ፣ ሺ፣ ሾ ረጋ ብለን ደጋግመን እያነበብን ሁለቱንም ማየት እንችላለን ማለት ነው። ያው ሸ ሹ ሺ ሻ ሼ ሾ እንደ ሸ ደግሞ የምናነባት ማታ ቀያየር ማናት ኤስ ኤች ነች ሺ ብለን የምናነበው ሌሎች ድምፁ ሹ ሲሆን፣ ሺ ሲሆን፣ ሻ ሲሆን፣ ሺ ሲሆን የሚቀያየሩት እነዚህ አናባቢዎች ናቸው ማለት ምንድን ናቸው?

ሺ ሻ ሼ ሽ ሾ ልክ እንደዚህኛው ተመሳሳይ ነው ማለት ነው። ምንድነው? ተመሳሳይ ነው። እሺ ይቺ ደግሞ ማነች? ቀነች እንደ ቀ የምትነበብ ማናት የሚለውን ነው ያለ መጀመሪያ ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ። እሺ እነዚህንም እንደ ቃ የምትነበብ ስንል በቋሚነት ከዚህ ጋር እንደ ሸ ኤስኤች ናት አደለ፣ የማትቀያየር ከአናባቢዎች ውጭ። እንደ ቀደሞ ደግሞ ኬ ነች። ኬ ኬ ቀ ቀ ኬ ዩ ቁ ኬ ዩ ቁ

ኬ ኦ ቆ ኬ ኦ ቆ። አብዛኛውን ጊዜ ስናይ የመጀመሪያ ፊደሎች አናባቢ ማነው? ነው የመጀመሪያ ፊደሎች ኤ ናት፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስት አይ ኢ፣ ስድስተኛ አናባቢ የላቸውም፣ ሰባት ደግሞ ኦ ናት። አብዛኛውን ካየነው አናባቢዎች እነዚህ ናቸው ማለት ነው። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ አደረግን። እያነበብን ምን እንላለን? እንን ለማመዳለን ማለት ነው። እንን ለማመዳለን ሽ ይቺ ደግሞ በነች እንደ በ የምትነበብ ማናት ቢናት እንደ ተደግሞ ደግሞ ቲ እንደ ቼ ሲ ኤች እያንዳንዳቸውን እያንዳንዳቸውን እናያለን ማለት ነው እያንዳንዳቸውን እናያለን። በቡ በ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ። እሺ እንደ በምትነበብ ቢ ናት ነው ያለ አናባቢ የመጀመሪያ ፊደል ኤ ናት ብለናል አይደል? ይው ቢ በ ቢ በ ቢ ዩ ቡ ቢ ዩ ቡ ቢ አይ ቢ ቢአይ ቢ ቢኤ ባ ቢኤ ባ ቢአይኢ ቤ ቢ አይኢ ብ ን ብ ብለን እናነባታለን። ብ ምስለሆነች አናባቢ ስድስተኛ ፊደሮች የላቸውም። ቢ ኦ ቦ ቢ ኦ ቦ እስካሁን የመጀመሪያው ፊደል ስናይ

እንደ ቼ ምትነበብ ሲኤች ናት። ሄሎች ምንድን ናቸው? በቋሚነት ሄሎች እነዚህ ኢ ዩ ምን ይቀያየራሉ ማለት ነው። ስለዚህ የመጀመሪያው ኢ ነው፣ ሁለተኛ ዩ እያለ ይቀያየራሉ። ሲኤች ግን ከአንድ እስከ ሰባት ታሉት አትቀያየርም። ሲኤች ኢ ቸ፣ ሲኤች ዩ ቹ፣ ሲኤች አይ ቺ፣ ሲኤች

ቾ ብለን እናነባዋለን ማለት ነው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ እንደዚህ እያደረግነ እያነበብን እንለማመዳለን ማለት ነው። በአጭር ጊዜ ማንበብ መጽሐፍ አቀላጥፈን ማንበብ መጽሐፍ መናገር እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሙ በዋትስአፕ ደውሉልን። ለዛሬ ይዘንላችሁ የመጣን ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሰናይ ቆይታ ይሁንላችሁ።